ሰዎቹ እውነቴን ነው የምናግርሽ። ይኸውልሽ፣ እውነት እውነቴን ነው የምናግርሽ። ውሸቴን እንዴት ጨምሬ አላወራሽም አዛዬ። ሪከርዱን ተፈለሽ ሪከርዱን እልክልሻለሁ አዛዬ። አይጥ ይበላሉ። ይሄ ደግሞ ምንድን ነው ነገር፣ እባብ ነገሩ ረዥም በልቡ የሚሄደው እሱን ይበላሉ። ወፍ ይበላሉ። እርግ ይበላሉ። ሰዎቹ ማለት ነው። እና እሱ ምግብ አይበላም። እውነት እውነት፣ አዘዛዬ ምን ለምንድን ነው የምግብ የማትበላው ከሳህ ኳራ ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማውራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው ካፓሲቴትድ መሆን አለባቸው ብዬ አምናለሁ። አቅም ይኑራቸው። አቅም ከተ መግባቴ በፊት ይህን ቴክስት ተጻፈልኝ። ማታ አብረን አይደል ለምሽ ነው። አዎ አዎ። ይህን ቴክስት ሲጽፍልኝ እየቀለደው በስ ወይ ዝም አልኩት። አይሽ፣ ያው ቀልድ ስለምናበዛ ማለት ነው። ቀልድ የሚያበዛ ሰው መግባት አይታይለትም። እሺ ከዛ ምን አልኩም መሰለሽ፣ ሪከርድ አድርጌ ስማማ፣ ያቺ ሀይላንዷ በጣም ቁም ነገር ነው የምነግርሽ፣ አይም ስሪስ። ከዛም ልሽ የአንቴክስት ላከልኝና ሪከርድ መለስኩለት መለስኩለትና፣ አልመልስልኝ አለ። ከዛም በኋላ አልመልስልኝ ሲል በጓደኛ የስልክ ደወልኩለት። እሱ ማያቀውን ስልክ ቢሞት አያነሳም። በነገራችን ላይ የማያቀውን ስልክ አያነሳም። ማዘዛ ከዛም በኋላ ብደውል ደውል ብደውል አያነሳም። ከዛም በኋላ ጠዋት ምሪ ከዳ ያደረኩ ምንም ደወልኩ ምንም ምንም ነገር የለም። በሸርታቸው አሰሪያችሁ የምትሰፋፈ ትምህርት ይሆናችኋል። የዛሬው በእኔ ባለ እየደረሰ ነገር ቁም ነገር ነው የማወራቸው። እኔ ማርያምን አይም ስሬስ ነው የማወራቸው። ዛሬ የተደረገ ነገር ነው ዛሬ ማታ ህኔ የተደረገ ነገር ነው። ትናንትና ማታ ህኔ ሰዓት የተደረገ ነው የምነግራችሁ። የቆየ ሰነበተ የዋላ ያደር አይደለም። በዚህ ሰዓት ማለት ነው። አዎ ከዛ እሱ እራት እየሰራ ከዛ ሰዎቹ ይመጣሉ። ይኸውልሽ በቀን ሶስት በግ ነው የሚበሉት። ታዘዛ እየሰዎቹ ቁም ነገር ነው የምነግርሽ። አይጥ ይበላሉ ሰዎቹ። እውነቴን ነው የምነግርሽ ይሄው ልሽ እውነት እውነት የነመነሽ ንጉሸት እንዴት ጨምር አላወራሽም። አዛይ ሪከርዱን ተፈለሽ ሪከርዱን እልክልሻለሁ። አዛይ አይጥ ይበላሉ። ይሄ ደግሞ ምንድነው ነገር እባብ ነገሩ ረዥም በልቡም ሄደው እሱን ይበላሉ። ወፍ ይበላሉ፣ እርግ ይበላሉ። ሰዎቹ ማለት ነው። እና እሱ ምግብ አይበላም እውነት እውነት አዜዛዬ ምን እንደምንም ደግሞ ማበላው ከሳ ቋረተው አድረህ ከሳ ስለው እንግዝ እንግዝ እያመጡ እንዲ ብይል ላይ ይቀፈኛ ታቂያሽ። ኢትዮጵያ ደግሞ ጽዩፍ ነን በዚ በኩል። ከዛ ሶስት በግ ሶስት በግ ያርዳሉ ሁለት በግ ያርዳሉ። ለአንድ ቀን እኮ ነው አዜዛዬን። ለሰላሳ ምናምን ሰው እሱ ነው የሚሰራው። ለሰላሳ ሁለት ሰው ገባሽ? አሁን ሁሌም ይላፉታል። አጅሬን ሲላፉት እሱ ይሄኑ ነው ይሄኑ ነው፣ ባል ማለት ነው የላፉት። አይስቅም እኔ ውስጤ ደስተኛ ሆኖ አላፋቸውም ይላል። ደስተኛ ሆኖ አይስቅም። ያው ለመኖር ለመመሳሰል እንጀራ ስለሆነ ነው እንጂ ወንድ ልጅም ስለሆነ፣ ሴት ብሆን ትገለፍጣለች። ወንድ ስለሆነ ኮስተር ነው የሚለው ቁም ነገር። ከዛ ነካ ያደርገዋል አጅሬ። ይኸውልሽ ስራ ሲጀምር ስልኩን ደብቆ ካሜራ ደብቆ የሚያወሩትን ሁሉ ሪከርድ ያደረጋ ስልኩ ልንገርሽ ብልጥ ነው በጣም ብልጥ ነው በነገሻ ዛይ ከዛ ባለፈው እጁን ቆርጦታል ምናምን ብዬሽ አልነበረ ቢሏዋ ምናምን ያቺ ቢሏ የቆረጠችው ዕለት ሰውዬው አያውቅም እሱ ሪከርድ አድርጎታል ማሪ ማን ነው ሪከርድ ያደረገው ማን የአንቺ ማን ነው ሪከርድ ያደረገው እጁ የተቆረጠው ማን ነው ስለዚህ እራሱን ቀርጾታል ቀርጾታል እጁን የቆረጠው ሰውየው ነው፣ አሰሪው ገባሽ። ባልሽን ሙዝ ባልሽን ይኸውልሽ፣ ይኸውልሽ ሙዙን ተነዛፍ ነው። ግልሶስ አድርገው ቆርጦ አምጥተው ያስቀመጡት እና ለእንግዲ ሊቀርብ ነው። ገባሽ? ከዛ ያንን በዚ በስጋ መክተፊያ ትልቁ ቢለዋል አይደል? ጠፍጣፋው ስጋ መቁረጫው በሱ እንካ ቅመስ ሲለው የኔን ባሌ ውስድና ጣቱ ላይ ስምጥ ይላል። ያቢዱሎ አውቆ ነው ወይስ ሳያቅ? ሰውየው እንግዲህ እንደኔ ከዛ እመጣልሻለሁ። እሱ አያቅም ነው ያለው፣ የኔ ባል አያቅም ነው ያለው። ያዝልኝ እንካ ይሄን ንቁረጥ ሲለው፣ ያዝ ሲያደረግለት እጁን ቁርጥ ያደረግልሻል። እጁን ቁርጥ ሲያደረግ ወዲያው ወዲ ላይ ሊሞት ወዲ ላይ ደሙ ጠብጠብጠብጠብ ከዛ ብትሞትም እኮ ተጠያቂ አይደለሁም ይለዋል አጅሬ ስልክ የሚያወራ መስሎ ሪከርድ እያደረገው ነው ገባሽ ከዛ ሀኪም ቤት ዘውት ልሽዱ እና እያሳክሞታል የሚበላ የሚጠጣ ምናምን ያመጡለታል ሁለት ቀን እጁ ታስሮለት ምናምን ደግ እየሆነ እያለ ምግብ ትናንትና መጥተው ተላፉኝ አለ መጥቶ ሲላፋ ይተዋልኩት አለ ያዘኛል ሪከርድ እንትኑን ቢዱ ኮል አድርጎ ሪከርድ ያደረጋል ስልኩ ሁሉም ያደረገው አዘዛየ ሰዎቹ እየታዩ ተነቦርቻቸው ማሬ ምንገርሽ ልክ እንደዚ እንደ መንገዱ ካሜራ። ከዛም በኋላ መጥቶ እንቅ ያደረገዋል። ልቀቀኝ ይለዋል። ለንቅ ሰ ልቀቀኝ ሲለው ግብ ግብ ይገጥማሉ። ግብ ግብ ሲገጥሙ ትልቁ ደግሞ ይመጣና ይህንን የኔን ባል ተጀርባ ይዘዋል። አየሽ ለሁለት ሊመቱት ማለት ነው። ገባሽ የኔ ባል ከዛ ይህንኛውን በፊት ለፊቶ እንቀርጎ ይዝና

አድሮ ከዛሱን ያስገቡልሽ እና የኔን ባለመኝታ ቤታቸው ያስገቡልሽ እና ሾርጣናቸው መሳሪያ ያላቸው እግሩና እጁን እስር ያደርጉልሽ እና መኝታ ቤት በመሳሪያ እግር እግሩ ገባሽ? አልመቱትም። እጁን አስረው ስልኩን ቀምተው ያስፈራሩታል ግን ይተኩሳሉ አለ። ግን አልመቱትም። ልክ እኔ ጋር ልክ ቴክስት ያደርግና ከአስር ደቂቃ በኋላ ስልኩን ይቀሙታል ማለት ነው። ስልኩን ተቀሙ በኋላ በቀት ያስፈራሩት ነው ያደሩት በጥይት። ከዛ ስልኩን ጧት የሰጡት ጓደኛው ጋር ይደውልና እንደዚህ እንደዚህ ብለ ደውልና ፖሊስ ጋር ደውል ነው አማሬ። እነሱ እራሳቸው ሾርጣ ናቸው። ሌላ ሾርጣ ጋር ደወለ ህግ ወጥ ነው እንግዲህ። ይሄን ባል ታያለች፣ ችግር የለም ደውልለት ያደርግ እቤት ላይ ሆኖ ነው ሸበት ያለውም እቤት ላይ ጣራ ላይ ሆኖ ሊኮሽን ላክ ያደርግላቸዋል። ሸርጧዎቹ አራት ሆነው ምጥት ነው አማሬ ተማም ጎበዝ። አራት ሆነው ሲመጡ ስልኩን ወስደው ፈተው፣ እነዛ ሰሪዎቹ ለሊት ስልኩን ወስደው ፈትሸውት ምንም ነገር የለም። እሱ ግን ውስጥ ጓሮሯ ውስጥ ዲብ ቀርቧታ ሪከርዷል ሁሉ አጅሬ። ከዛም በኋላ ፖሊሶቹ ምጥት ሲሉ ምንድን ነው ይርበናል፣ አይሰራ ራብ ገደለን ውሸታቸውን ሀራሚ ነው ሀራሚ ተሆናቸ የምናሰራቸው ምናት ይጠየቁ። እንደዚህ አዎ አይጅሬ ደግሞ እውነቱ ነቱን ንግር ያደርግና ታው ግደላችሁ፣ ምንም ታው ግደላችሁ። ውሸታቸውን ድርድር ድርድር ድርድር ሲያደርጉ የኔ ባለዋጣና ያንን ሪከርድ ለሾርጣዎቹ ያሳያቸዋል። ብትሞትም አልከሰስም ያለው ሪከርድ፣ ብገልህም አልከሰስምም ያለው ሪከርድ። ያለ ምንም አታመጣም፣ አንተ ህግ ወጥን። ያው እጭ ብዙ ነገር የሰደጉት ነገር አስጠላ፣ አስጠል ነገራቸው። ተነ ቦርጫቸው ተነ፣ ፊታቸው ቁጭ ብሏል። አዚዛይክ። ከዛም በኋላ ፖሊሶች ያንን እየተያደረጉ ጊዜ ደሞዝ፣ ዴሞዝ ሰጥተውት ነበር አጅሬን ደሞዝ የሰባት ወር የሰባት ወር ነበረባቸው። ሰጥተውን ነበረ። ደሞዝ ሰጥተው ከአንዴ ያንኛው ሾወርጣ የሰባት ወር አለባቸው። የሰባት ወር ደሞዝ ስጡት፣ ለሶስት ቀን ጊዜ ሰጥተናችኋል። ገባሽ? እሱ ያለው ኩሽና ነው፣ ምግብ ትሰራ ነው። ደርሳችሁበታል። ውሃ ነገር አልሰራም፣ ሀራምን ነገር አልሰራም ይልልሽና፣ እኔ በጣም አድናቂ ነኝ። አንድ ነገር ታደረሱብህ በስልክ ደውል ብለው ፖሊሶቹ፣ አሁን ድረስ እየደወሉ እየጠየቁት እሱን። ለእሱ ጉድጓድ የቆፈሩት ምስክር አንፈልግም ቪዲዮ ምስክር ነው ብለው ሰዎቹ ታሰሩ። እሱ አለ ይሻላል ታሰሩ። ጎበዝ፣ ይሄ ሁሉ የሚያደርገው ያንቺ ባል ነው። ይሄ ሪከርድ የሚያደርገው ማርያምን፣ የኔ ባል ነው። የኔ አፈር በበላሁኝ ሁሉ ታሰሩ፣ አዚዛየ ታሰሩ፣ ታሰሩ። ሸወርተው ምን እንዳለ ታውቃለህ? አድናቂህ ነኝ በጣም አድናቂህ ነኝ። ምክንያቱም ህይወትህን አተህ ነበረ በውሸት። በጣም አድናቂህ ነኝ። ምስክር አያስፈልገኝም፣ ከምስክር በላይ ነው ብሎ ሪከርዱን ይዘው ሄዱ። እየደወሉ ጠይቁታል። ለነሱ ለሱ ጉድጓድ የቆፈሩበትን እራሳቸው ገቡ። ወሩት ቃላት ገባሽ ጉድ ጉድ ጉድ ነው። እንደው በመጀመሪያ ያለመቀደም ነው። እንኳን አላህ አወጣው፣ ወላሂ እንኳን አላህ አወጣልሽ ቢበቴ። ግን አሁንም እቺ ሶስት ቀን ስታልቅ አሁን ከነሱ ጋር ሊቀጥል ነው ወላ እንደን ነው ነገሩ? ያ ሾርጠው ደወለ ቅድም። ሾርጠው ደውሎ ብርን ተቀብለህ አንድ ነገር ተተናገሩ፣ ቀጥተው እንደውል እንመጣለን ያሉት የት አካባቢ ናቸው? ሪያድ ነው ማሪ። ትንሽ በራ ሪያድ ወጣ ይላል ሾርጣው ራሱ። አራት ሾርጣ ነው መጥቶ እንግዲህ የመጣው። አሰሪዎቹ ሾርጣ ናቸው የመጡትም ሾርጣዎች ናቸው። እሱ ግን ያዳነው ምን መሰለሽ፣ ምስክርነት ቪዲዮ ስላለና ሪካርድ ስላለ ነው። አዘዛኝ። አዎ ግን አንድ ነገር ልጠ አንድ ነገር ግን ልንገርሽ ማሪ፣ አሁንም ግን እነዚህኞቹን ሾርጣ እንዳያምናቸው አሁንም እራሱን ይጠብ ማሬ፣ ሾርጣዎቹ ሲጀመር ቢዶ ተደርገው ፎቶ አንስተው ፖሊሶቹ ይዘዋቸው ይሏል። የጓደኞቻቸውን በሞላ ፖሊሶቹ አነዛ አራቱ ሾርጣዎች ፎቶ አንስተዋቸው ቃለመጠየቅ አድርገውላቸው፣ ደሞዙን ቀምታችሁት ሊወጣ ለአራቅ ለሶስት ቀን ብቻ ነው ጊዜ የተሰጣቸው። ሙሉ ደሞዝ የሰባት ወር ደሞዝ እንደገና ጭማሪ ሊከፍሉት ተደርጎ ማለት ነው። አይሽ እንደዋላ መጨረሻውን ያሳምርለት። ደስ የሚል ነገር ነው። ወላ የሰማ ነው። በጣም ደስ የሚል ነገር ነው። እንደዛ ሁኔ ዲያን ኩልሽ አለ ዲያን ኩልሽ እንደዛ ሁኔ ያለኝና በጣም አለቀስኩኝ። ምክንያቱም ላይ እንኳን እንዳን ለራሳችን ጉድጓድ ስንቀፍር ለሰው ጉድጓድ ስንቀፍር ራሳችን መንገባበታለን ሲባል ውሸት ይመስል ነበርና፣ ይቺ ነገር ሰበብ አትሆንለት እሱ ዛሬ የት እንዳለ ማሰብ አይቀር። ምክንያቱም ሰውዬው ታሞ ሐኪም ቤት ተገባ። እሰቢው ምን እንደሚከተለው አዝዛዬ። አዎ፣ አይደለ? አዎ። አረ ሙሲባ ነው፣ ሙሲባ ነው፣ ሙሲባ ነው፣ ሙሲባ ነው። ደግሞ ተጠያቂ አይደለሁም አለው። ይሄ ራሱ ሪከርዱ ቁጭ ብሎ አላሰርም። ጉዲው እንደዛ ይባላል። ከዛ መጥተው ሲመቱት መጥተው ሲይዙት ሲጨብጡት ተዊኝ ሲላቸው ሪከርዱ አለ። በቪዲዮ እንደዚህ ይታያሉ፣ ተነፊታቸው ይታያል። ማን እንደመታው ማን እንደደረሰበት ማን እንደነከው እንትላል። እኛ አንተ አንተ ይቀማለህ። የለኝም እኔ የምሰራው ምግብ ነው እኔ አረቄ ተሰራ አልታያስኩም። ህገ ወጥ ነገር አልሰራውም። ምግብ ነው የምሰራው። ደረሱብኝ፣ እሰራለሁ አቀርብላቸዋል፣ ይበላሉ። ደረሱብኝ። ደሞዝ ነው የከፍሉኝም ብዙ የተጨቃጨቅ ነው። እኔ ደግሞ እየተረገብኩ መስራት አልፈልግም አላቸው። ደሞዙን ክፈሉት። ይሄ ነገር ምን ለስራ ነው የመጣሁ። እኛ እንትን እንዝህም ደሞዝ ተቀብለውታል። ችግር ታለ ደውሉልኝ። አሁንም አዘዛየ ማባበል ጀመሩ። ብታይ እያንዳንዱ ጡለቶቹ ማባበል ጀመሩ። እኔ አልከሰስኳቸውም የሀገራቸው ህግ ነው ያዛቸው እኔን አይመለከትም አላቸው። ነግር ያለው እነሱ ሻይ ያፈሉትን ሻይ ራሱ እንዲያትቀምስ አንድ ነገር አድርገው እንዳይሰጡ እንዲያሳብዱ አልኩት። እንዲያዚዛይ እልቅ ነው ያለው ሰውነቱ ባየሽ እልቅ። አዎ ሰውነቱማ አየነው ባለፈው አንድ ጊዜያቸው የለም ሰውነቱ ልቅ ብሏል። ዛሬ ባየሸው ምክንያት አንትን የሚመስለው ብታይ፣ ታያሳዝን ብታይ። ማታ በጭንቀት ጥዩቷ አለ በእግሬ ስርው አልመጡህ፣ ውሰርቁ በእግሬ ሄድ ያለ ግን አልመቱትም። አስቀርጠው ነበሩ ሰው ስልክህን ቀሙ። አውቀው እንዳጨና ሊያጨናንቁት እኮ ነው፣ አውቀው ሊያጨናንቁት አስረው አስረው፣ እና እረኞች ጥንቃቄ አድርጉ።